ዘቆቃው አብን በዶክተር ደሳለኝ ጫኔ የአማራ ብሔራዊ ንቅናቄ ወይም አብን የአማራ የቁርጥ ቀን ልጆች ሆኖ በአስር ሺዎች አባላት ተመስርቶ በሚሊዮን የሚቆጠሩት አባላትና ደጋፊዎችን ማፍራት የቻለ በተመሰረተ በጣም በአጭር ጊዜ ውስጥም በመላው አማራና በአገሪቱ የተለያዩ አካባቢዎች መዋቅሩን በመዘርጋትና የህዝባዊ ስብሰባዎችን በማካሄድ አማራውን ያነቃና ያደራጀ በዚህም በአማራ ህዝብ ዘንድ ከፍተኛ ተቀባይነትን ያገኘ አብሪ ኮከብ ንቅናቄ ነበር። በርካታ የንቅናቄ መሪዎችም በማበረሰባቸው እና በመላው የአማራ ህዝብ ዘንድ ከፍተኛ ፍቅርንና አክብሮትን የተጎናሰፉበት እድልም የፈጠረ ድርጅት ነበር። አብን የአማራ ህዝብ መብቶች፣ ፍላጎቶችና ጥቅሞች እንዲከበሩ የአማራ ህዝብ ጥያቄዎችን በመቅረጽና በመተንተን መላተ ህዝቡን በማስተማር ሰፊ የማንቃትና የማደራጀት ስራ በመስራት እንዲሁም ከፍተኛ

አማራው ከሌሎች ኢትዮጵያውያን ወንድም እህቶቹ ጋር በጠረጴዛ ዙሪያ የሰለጠነ ድርድር በማድረግ በሰጥቶ መቀበል መሪ ተመስርቶ በኢትዮጵያ ውስጥ አማራውን እኩል ተሳታፊና ተጠቃሚ የሚያደርግ አዲስ ማህበራዊ ውል ፊታዊ የመንግስት ስርዓትና ስሪት እንዲተከል የታገለ የአማራ ህዝብ ከሌሎች ወገኖቹ ጋር በመሆን አገር የመሰረተ ነፃነቷንና ዳር ድንበሯን አስከብሮ የኖረ ህዝብ መሆኑን ተረድቶ አንገቱን ቀና እንዲያደርግ ከፍተኛ ማንቃትና የማስተማር እንዲሁም የመቀስቀስ ስራ ሰርቷል። ምንም እንኳን በወቅቱ የነበሩ አመራሮች ከብልጽግና ፓርቲ ጋር በነበራቸው የስልጣን ዳረጎት መግባቢያ መሰረት ምርጫ 13 በተጠናና በተቀናጀ መንገድ የአብን እጩ ተወዳዳሪዎች ምርጫውን እንዳያሸንፉና ያሸንፉባቸውም አካባቢዎች በግልጽ ውጤታቸው መገልበጡን በመረጃ ተሰንዶ ቢቀርብላቸውም ከፍተኛ አመራሮች ለቦርዱም ሆነ ለፍርድ ቤት የረባ አቤቱታና ክስ ሳያቀርቡ ተድበስብሶ እንድታለፍና በአምስት ወንበር ብቻ እንዲወሰን ሸፍጥ ግፈጸምበትም ኢሉ አምስት የፌደራል እንዲሁም 13 የአማራ ክልል ምክር ቤት ወንበሮችን በመያዝ በፌደራል ፓርላማም ሆነ በአማራ ክልል ምክር ቤት ከገዢው ፓርቲ ቀጥሎ ብዙ መቀመጫዎችን ያሸነፈ ዋነኛ ተቃዋሚ ሆኖ መቀጠሉም የሚታወቅ ነው። ምርጫ 2013ን ተከትሎ የስልጣን ዳረጎት የተሰጣቸው የንቅናቄው አመራሮች የፓርቲው ምልአተ ጉባኤ ወይም ስራ አስፈጻሚ ብሔራዊ ምክር ቤቱም ሆነ ጠቅላላ ጉባኤው ሳይመክርበትና ሳይወስን በጓሮ በር በኩል በየተራ እየሾለኩ ስልጣን ሰላምታቸውን ተቀብሎ ድርጅቱን ለብልጽግና በእጁ መነሻነት ማስረከባቸውም የቅርብ ጊዜ ትውስታችን ነው። የንቅናቄው ብሔራዊ ምክር ቤትም ጉዳዩን ከመረመረ በኋላ ንቅናቄያችን ሳይወሰን ስልጣን ከተቀበላችሁ ያላችሁ አማራጭ የተቀበላችሁትን የመንግስት ኃላፊነት ይዛችሁ ቀጥሎ፣ የፓርቲው ኃላፊነት ግን ከፍተኛ ጊዜ ጉልበትንና ትኩረት የሚጠይቅ ስለሆነ የንቅናቄውን ስራ ደረባችሁ ማከናወንም የፓርቲው ስራ ስለሚጎዳ የንቅናቄው ኃላፊነት በሙሉ ጊዜያቸው ለሚሰሩ አዳዲስ አመራሮች አስረክቡና በብሔራዊ ምክር ቤት አባልነት ቀጥሉ፣ ወይም ዳግም የመንግስት ስልጣን ለቃችሁ በፓርቲ ኃላፊነታችሁ ቀጥሉ የሚል አማራጭ በብሔራዊ ምክር ቤቱ ቢቀርብላቸውም አሻፈረኝ ብለው የፓርቲው ስራ እንድዳከም በህዝባችን ዘንድ የነበረው ቅቡልነት እንዲወርድና ፓርቲው በምርጫ ቦርድ አዲስ አዋጅ ቁጥር 1162 ህዝባር 211 ዓ ምት መሰረት የሚጠበቅበትን ጉባኤ እንዳያደርግ እግር ከወርች ተጠንፍጎ አምስት ዓመታትን እንዲያሳልፍ አድርጎታል። የካቲት 12 ቀን 212 ዓ ምት ከተካሄደው ሁለተኛ ጠቅላላ ድርጅታዊ ጉባኤ በኋላ በ214 ዓ ምት በባህር ዳር ጉባኤ ለማካሄድ ተሞክሮ ነበር። በዚህም የድርጅቱ ብሔራዊ ምክር ቤትም በቀጣይ ቀን የተሰበሰበው ጠቅላላ ጉባኤም ከፍተኛ አመራሩ ከመንግስት ስልጣን አንለቅም ስላላችሁ የፓርቲው ስልጣን ለአዳዲስ አመራሮች አስረክቡ ብሎ ወጥሮ ሲይዛቸው ከፓርቲ ኃላፊነት ከተነሳን ከመንግስት ስልጣናችንም ያነሱናል በሚል ስጋት፣ እንዲሁም በሚዲያ ስማችን እየተብጠለጠለ ባለበት ጊዜ እንድንለቅ መገደድ የለብንም። የሶስት ወር ጊዜ ይሰጠንና በሶስት ወር ውስጥ እንደገና ጉባኤ አድርገን አዲስ አመራር እንተካ የሚል ተማጽኖ አቀረቡ። በሌላ በኩል ደግሞ አንዳንድ የጠቅላላ ጉባኤ አባላት ዛሬ ካልወረዳችሁ ሞተን እንገኛለን በማለት በፈጠሩ እሰጣ አገባ ምክንያት ጠቅላላ ጉባኤው በአግባቡ ሳይቋጭ እንዲበተን በማድረግ የአብን ድርጅታዊ ሕልውና ከዲጡ ወደማጡ እንዲገባ ተደረገ። ሁለቱን ጫፎች ለማስታረቅና ሶስት ወር ታግሰን የአመራር መተካካቱ የሚሳካ ከሆነን ሞክሮ በሚል በግሌ እምባ ያነባው ጭምር ጉባኤ ላይ ለምኛለው። የግል ፍላጎታችንና የተወጠረው ኢጎችን ከህዝባችን ፍላጎት አንጻር ኢምንት መሆኑን ለማስረዳት ያደረግ ነው። ውትወታና ልመና ሰሚ ያላገኘም ምርጫ ቦርድም 2014 ላይ ሳይጠናቀቅ የቀረው የጠቅላላ ጉባኤ እንደገና እንዲካሄድ ያልተጠናቀቀውም የአመራር ሪፎርም አጀንዳ ውይይት ተካሂዶበት እንድቋጭ ቀን ገደብ አስቀምጦ ትዕዛዝ ብሰጥም አሁንም ከፍተኛ አመራሩ አብን ለእኛ ካልሆነ ለማንም እንዳይሆን እናደርጋለን፣ ባልበላውም ጭሬ ልበት ነው በሚል እልህ ጠቅላላ ጉባኤውን በድጋሚ ማካሄድ ሳይችል እንድቀርና ድርጅታዊ ህልውናውን እንዲያጣ በርካታ አመራሮችና አባላትም ተስፋ ቆርቶ እንዲቀመጡ አለፍ ስልም ሌሎች አማራጮችን እንዲያማትሩ አድርጓል። ከዚያ እንደገና በታህሳስ 3 እና ታህሳስ 10 ቀን 2014 ዓመተ ምህረት የብልጽግና ተሿሚው አንጃ ጠቅላላ ጉባኤ ለማድረግ ዝግጅት መጨረሱን ገልጾ ታህሳስ 22 እና 23 ጉባኤ እንደሚያካሂድ ለምርጫ ቦርድ አሳወቀ። ቦርዱም በቁጥር አ 11 62 ሕዝባር 11 ሕዝባር 812 በታይሳስ 15 ቀን 215 ዓ ም ለንቅናቄው በጻፈው ምላሽ በፓርቲው መተዳደሪያ ደንብ አንቀጽ 12 ቅንፍ 1 መሠረት የብሔራዊ ምክር ቤቱ 45 ቋሚና 13 ለዋጭ አባላት ያሉት መሆኑን፣ ከቋሚ አባላት ከግማሽ በላይ የሆኑት ከተገኙ ምላተ ጉባኤ እንደሚሟላ ሰብሳቢዎቹም የሚያልፉት ከግማሽ በላይ የሚሆኑት የምክር ቤት አባላቱ ሲገኙ መሆኑን የፓርቲውን ህገ ደንብ አንቀጽ 22 ቅንፍ 1 እስከ 2 መደንገጉን ጠቅሶ ይሁንና የፓርቲው ብሔራዊ ምክር ቤት ነሐሴ 7 ቀን 2014 ዓመተ ምህረት ተደረገ በተባለው የፓርቲው ምክር ቤት ስብሰባ ላይ ከተገኙት 22 በሰብሳቢዎች ውስጥ 8ቱ ብቻ የብሔራዊ ምክር ቤት አባላት መሆናቸውን ቦርዱ መረዳቱን ገልጿል። በመሆኑም ታኅሳስ 22ና 23 ቀን 2015 ዓመተ ምህረት ይደረጋል የተባለው ጠቅላላ ጉባኤ እንዲካሄድ የፓርቲው ብሔራዊ ምክር ቤት ውሳኔ የሰጠው የምክር ቤቱ ምልአተ ጉባኤ ሳይሟላ መሆኑን ከፓርቲው ከቀረቡለት ሰነዶች መረዳቱን ቦርዱ ገልጿል። ስለዚህ ከላይ በዝርዝር በተገለጹት የፓርቲው መተዳደሪያ ደንብ ድንጋጌዎች መሰረት ብሔራዊ ምክር ቤቱ ነሐሴ ሰባት ቀን ሀያ አስራ አራት ዓመተ ምህረት በወሰነው ውሳኔ መሰረት ይህንን ጠቅላላ ጉባኤ መጥራትና ማካሄድ የምችልበት የሕግ አግባብ የሌለ መሆኑን በአክብሮት ልንገልጽ እንወዳለን ብለው በጻፍሩ ደብዳቤ ጉባኤውን ከልክሏል። ከዚያ በኋላም ባሉ ሶስት አመታት ውስጥ ጉባኤው መጥራት ባለመቻሉ የፓርቲው ህልውና እንዲያከትምና በምርጫ ቦርድ ልዩ ችሮታ ካልሆነ በስተቀር በህግ እስካሁን ባይሰረዝም በተግባር ግን የመሰረዝ እጣ እንድገጥመው ተደርጓል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 11 62 ህዝባር 2011 62 ህዝባር 2011 ዓ ም በግልጽ እንደተደነገገው አዋጁ የወጣበት አንደኛው አላማ ዜጎች በሚመሰረቱት ወይም በአባልነት በሚቀላቀሉት የፖለቲካ ፓርቲ ውስጥ የሚኖራቸው መብትና ግዴታ እንዲሁም ፓርቲው ህጋዊ ሰውነት የሚያገኝበትን ሁኔታና በድርጅትነት ሲንቀሳቀስ መከተልና ማክበር ያለበትን መሰረታዊ መሪዎች መደንገግ አስፈላጊ መሆኑን ይገልጻል። በአዋጁ ጠቅላላ ድንጋጌ አንቀጽ ሁለት ንዑስ አንቀጽ አስራ ሶስት ውስጥም በግልጽ እንደተመላከተው የፖለቲካ ፓርቲ ወይም የፖለቲካ ድርጅት ማለት ዜጎች ተደራጅቶ የሚመሰረቱት የፖለቲካ ፕሮግራም በማውጣት በሀገር አቀፍ፣ በክልል ወይም ከክልል በታች ባለ ደረጃ በምርጫ የፖለቲካ ስልጣን ለመያዝ በዚህ አዋጅ መሰረት ተመዝግበው የሚንቀሳቀስ ተቋም ነው ይላል። በአዋጅ ምዕራፍ ሁለት ስለ ፖለቲካ ፓርቲ ምዝገባ በሚደነግገው አንቀጽ 66 ህዝባር አንድ ላይ ደግሞ ማንኛውም የፖለቲካ ፓርቲ በኢትዮጵያ ውስጥ በፖለቲካ ፓርቲነት ለመንቀሳቀስ የሚችለው በአዋጁ መሰረት በቦርዱ ተመዝግቦ የህጋዊ ሰውነት ማረጋገጫ የምስክር ወረቀት ሲያገኝ ብቻ እንደሆነ ተደንግጓል። በአዲሱ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ዓ ም መሰረት ነባር ሀገራዊ ፓርቲዎች የምጠበቅባቸውን አስር ሺህ አባላት ፊርማ፣ የተሻሻለ የፖለቲካ ፓርቲዎች ፕሮግራም፣ የተሻሻለ የፓርቲ ገደንብ እንዲያስገቡና ከ500 ሰው በላይ የመስራች ፈራሚዎች አምስት ፐርሰንት የጉባኤ ተሳታፊዎች በተገኙበት እንደገና ጉባኤ አድርጎ እንድመዘገቡና ህጋዊ ሰውነት አግኝቶ እንድንቀሳቀሱ በተጣለባቸው የግዴታ ድጋሚ ምዝገባ መሰረት አብን በምርጫ ቦርድ በተደጋጋሚ መስፈርቱን እንዲያሟላ ብታዘዝም ሁለተኛውን ጉባኤ ካደረገበት ከየካቲት 12 ቀን 2012 ዓ ም ጀምሮ ሶስተኛውን ጉባኤ አደረጉበት እስካለበት እስከ ትናንት መጋቢት 28 ቀን 2017 ዓ ም ድረስ ለአምስት ዓመታት ከአንድ ወር ጊዜ ምንም አይነት በቦርዱ ተቀባይነት ያለው ጉባኤ አላደረገም። በአዲሱ አዋጅ መሰረትም ህጋዊ የምዝገባ የምስክር ወረቀት አልተሰጠውም። በአዋጁ አንቀጽ 74 ሼ ላይ በግልጽ እንደተመላከተው ደግሞ አንድ የፖለቲካ ፓርቲ በህገ ደንቡ ላይ ቢያንስ በሶስት ዓመት አንድ ፓርቲው ጠቅላላ ጉባኤ መካሄድ ያለበት መሆኑን የሚገልጽ ድንጋጌ ማካተት ያለባቸው ሲሆን በዚሁ ድንጋጌ መሰረትም አንድ ፓርቲ የምዝገባ የምስክር ወረቀት የምዝገባ ወረቀቱ ሳይሰረዝበት ለመቀጠል በሶስት ዓመት አንድ ጊዜ ጠቅላላ ጉባኤ የግድ ማድረግ አለበት። በአዋጁ ምዕራፍ ሰባት ስለ ፖለቲካ ፓርቲ መሰረዝ ወይም መፍረስ በሚደነግገው በአንቀጽ 96 ስር ደግሞ የፖለቲካ ፓርቲ ከሚከተሉት ሁኔታዎች በአንዱ ምክንያት ከፖለቲካ ፓርቲነት ሊሰረዝ እንደሚችል ተመላክቷል። እነሱም አንደኛ በፓርቲው መተዳደሪያ ደንብ መሰረት በራሱ ፍቃድ ከምዝገባ እንዲሰረዝ ሲጠይቅ። ሁለተኛ በዚህ አዋጅ መሰረት የፖለቲካ ፓርቲው በዚህ አዋጅ ና በመተዳደሪያ ደንቡ መሰረት የአባላት ጠቅላላ ጉባኤ ማካሄድ ከሚገባው ጊዜ በሶስት ወር የዘገየ እንደሆነ ና ከዚያ በኋላ ቦርዱ በሚሰጠው የጊዜ ገደብ ውስጥ ጉባኤው ሳያካሂድ የቀረ እንደሆነ ቦርዱ ወስኖ ያፈርሷል። ሶስተኛ የፖለቲካ ፓርቲው ከምዝገባ እንዲሰረዝ በዚህ አዋጅ መሰረት ፍርድ ቤት ውሳኔ ሲሰጥ ይፈርሳል ወይም ይሰረዛል። ስለዚህ ከላይ ከቀረቡት የአዋጅ ቁጥር 1162 ህዝባር 211 ዓ ም ድንጋጌዎች እንዲሁም ከአብን መተዳደሪያ ደንብ ድንጋጌዎችም አንጻር ከታየ አብን ከየካቲት 12 ቀን 215 ዓ ም በኋላ የነበረው ተጨማሪ የሶስት ወር ጊዜ ሲሆን ብቻ ከግንቦት 12 ቀን 215 ዓ ም በኋላ ግን እስካሁን ድረስ ቦርዱ በይፋ ባይሰርዘውም በተግባር ግን ጉባኤ ማካሄድ ባለመቻሉ እንደፈርስ ይገደዳል ወይም ይፈርሳል ማለት ነው የሶስት ዓመት ከሶስት ወርም ጊዜ አልፎ አንድ ዓመት ከአስር ወር ተጨማሪ በጠቅላላው አምስት ዓመት ከአንድ ወር በቦርዱ ተቀባይነት ያገኘ ጉባኤ ሳይካሄድ የቆየ የፓርቲ ቦርዱ ሳይሰርዘው የቀረው በአራት ምክንያቶች ሊሆን ይችላል ብሎ ግምት መውሰድ ይቻላል። አንደኛው በገዢው ፓርቲ ብልጽግና ትእዛዝ ለቀጣዩ ምርጫ የተወሰኑት አመራሮቹ በአጃብነት እንድሳተፍ ተፈልጎ ከሆነ፣ ሁለተኛ የአብን ተመራጮች በፓርላማ ውስጥ ከገዢው ፓርቲ ቀጥሎ አብላጫ መቀመጫ ያለው በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ እንደምጠራውም ዋነኛ ተቃዋሚ ፓርቲ የመባለውን ፓርቲ መሰረዙ ቦርዱ የህዝብ ግንኙነት ጉዳትና ጫና ያመጣብኛል ብሎ አስቦ ሊሆን ከቻለ። ሶስተኛ አመራሩ በሂደት ልዩነቶችን አጥብቦ ችግሩን ፈቶ መቀጠል ከቻለ በሚል የዋህነትም ሊሆን ይችላል። አራተኛ የቦርዱ ተቃዋማዊ የማስፈጸም አቅም ማነስ ወይም በትኩረትና ክትትል ማነስ ምክንያት ሊሆን ይችላል። ማጠቃለያ፣ አብን በምርጫ ቦርድ በህግ ባይሰረዝም እንኳ በተግባር ግን ጉባኤ እንዳያካሂድ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው። ተሸዋሚውም አንጃ ትናንት አካሄዱት ያለውን ጉባኤ ለመጥራት የሚያስችለው አካል ብሔራዊ ምክር ቤቱ ወይም ማዕከላዊ ኮሚቴ ውሳኔ ያሳለፈበት ጉባኤ አዘጋጅ ያልሰየመበት ማዕከላዊ ኮሚቴ ውሳኔ እንዲያስተላለፍም በአግባቡ ስብሰባ ያልተጠራበት አብዛኛውን የትላንቱ ጉባኤ ተሳታፊዎችን በፓርቲው መዋቅሮች የማይታወቁና ያልተወክሉ አዳዲስ ፊቶች መሆናቸውን ከወጡ ፎቶች ተረድቻለሁ። የፓርቲው አባል መሆን አለመሆናቸውን ግን ከጥርጣሬ በጸዳ መንገድ ማረጋገጥ አልቻለውም። የተደረገው ጉባኤ ሆነ የአመራር ምርጫ ግን እንዳልተደረገ የሚቆጠር ፓርቲው ሕልውናው እንደሌለ የሚቆጠር የጥቂት አመራሮች የስልጣንና የጥቅማ ጥቅም በተደጋጋሚ እንደምለው ከምግብ ዋስትና ማረጋገጫነት የዘለለ ፋይዳ የሌለው ድርጅት እንዲሆን በተጠና መንገድ ተደርጓል። ብዙ ዋጋ በከፈልንበት ፓርቲያችን ላይ እንደዚህ ያለ የመረረ ግምገማ ለማሳረፍ ያስገደደኝ ጉዳዩ አብን መስራት የምችለውን በወቅቱ በአጭር ጊዜ የሰራና በጥቂት የከፍተኛ አመራሩ ስህተቶች የፖለቲካ ገበያውን እንዲያጣ የተደረገ ከዚህ በኋላ ከመኖሩ ይልቅ ባለመኖሩ የአማራን ሕዝብ የሚጠቀም ፓርቲ ነው ስለማምን ነው የአማራ ህዝብን ባይጠቅምም እንኳን የማይጎዳ ቢሆን ኖሮ የተሾሙት አመራሮች እንጀራ በልቶ ቢያድሩበት በግሌ ችግር የለብኝም። የፖለቲካ ምህዳሩ ስፈቅድ ለአማራ ህዝብ ከዚያም ባለፈ መላው ኢትዮጵያውያንን ታግሎ ማታገል የምችል ድርጅት እንዴት መመስረት እንደሚቻል ማንቃት፣ ማስተማር፣ አድቮኬሲና ዲፕሎማሲ የተማርንበት ስለሆነ አንድ ቀን ቫይብራንት የሆነ ድርጅት መመስረታችን አይቀርም። ዛሬ በእርግጥ ፖለቲካው የጠመንጃ አፈሙዝ በሆነበት አገር የፓርቲ ፖለቲካ ከአጭር ጊዜ አንጻር ፋይዳው ዝቅ ያለ ነው። ዘላለማዊ ክብርና ሞገስ በአብን ውስጥ በተለያየ ደረጃ ተሳትፋችሁ ውድ ዋጋ ለከፈላችሁ ጓዳችን በማለት ዶክተር ደሳለኝ ጫኔ ያሰፈረው መልእክት ነው። እስካሁን ድረስ አብሬያቸው ያቸው ቆየሁት ሚኪ ነኝ። ከሚኪ ታቦር ኢንፎ ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኘው። ሰላም ቆዩልኝ።